ጋሽ ድንቁ በህግ ቁጥጥር ስር ዋለ። አልማዝና ጋሽ ድንቁ ሁለቱም ወንጀለኞች ናቸው። ወንጀል ሲሰሩ ቆይተው ዛሬ ባለመስማማታቸው አሳልፋ ሰጥተዋለች። ምናልባት እሷም መያዟን አይቀርም እና ሁለት እንትኖች ያው ሲጣሉ ነው የሚለያዩት። እንግዲህ ታውቃላችሁ፣ ሁሉም ነገር አደርጋለው፣ ልዕልቴም አገባለው ብሎ ቤቱ ማስመልሰለው ብሎ ቃል ቢገባም ነገር ግን አልማዝ ምንም ችግር ውስጥ ብትሆንም በልጅዋን አልተደራደረችም። ልጇን በልጇን አለመስማማት ውሀን አሳወቃ ከዚህ በኋላ ከራሴ ላይ ላቅልኝ፣ ሁለተኛ ደግሞ ቤቱም ተሽጧል፣ ከዚህ በኋላ አታስፈልገኝም ብለው ነበረ። ነገር ግን እሱም ለፖሊስ ሊሰጣት ነበረ፣ ግን ቀድማ አስረከበችው። ደስ ይላል። ሁለቱም አውሬ ናቸው። ሁለቱም ያው በሳይሰማሙ ሲቀሩ እንግዲህ ምንድን ነው ተጨካከኑ እንበላቸው ወይስ እንደዛ በዛ በልኩ ማለት ነው እንግዲህ አሁን እሷም መያዞን አይቀርም። ምናልባት የጊዜ ጉዳይ የቀናቶች ጉዳይ እንጂ እሱም ብዙ ወንጀል ያለባት ሰው ነች። ግን ሻንጣውም ሸክፋ ከቤት ወታለች ማለት ነው። ነገር ግን ትያዛለች፣ መያዟን አይቀርም በደምብ። ሌላ ደግሞ ማነች ሉልቲ ሉሊት ሉልት ሉሊት ሉልትዬ ከኔ ጋር አትለይም እስከ ቤት ምንከራይ ድረስ እስከምንወጣ ድረስ ብራ እንግዲህ ልዕልቴ ይዛት ሄዳ ነበረ እነ ኤልሳ ቤት ማለት ነው። ያው እንትና ደግሞ ችግር አለባት ልዕልቴ። አዎ ልዕልቴ ችግሯ ምንድን ነው? ዴቭ አያናግረኝም ያናገረኝም በቃ። ለካ ኤልሳ እንትና አይደለም ትፈልገዋለች፣ ግን በግድ አይደለም እንቢ ካለ ማለት ነው። እና ዴቭ ለምን አያወራኝም? ለምን ይገላምጠኛል? ከዚህ ቤት መውጣት አለብን ብላ እንደገና በጭንቀት ያለች ልጅ። ጭንቀት ነው የምትለቅባት ቺ ሌልት የምትባለው ማለት ነው። እንዴ አንቺን ብላ የተጠጋችባቸው ሰዎች አስፈቅዳ ነይ ብላሽ ነው ሄልሽ። አንቺ እዛ ቤት ሄድሽ እኮ እንዴ ብፈለጋ ሳይሆን ጊዜያቸው የምትኖርበትን ቦታ እስከምታመቻቸው ድረስ ያው ሎሊት ትታሽ አልሄለች ማለት፣ ያለችበት ቦታ አስፈቅዳ የትንሽ ጊዜ ከኛ ጋር ወይም ደግሞ ከኔ ጋር ትሁን ብላ ያለችበትን እንትን አስረዳ ሄድሽ። ከዛ በኋላ የግድ አንቺ ዴቭ መፈለግ የለበሽም። እንደው ዴቭ መፈለግም አለበሽ። ከዚህ ቤት ከወጣችሁ በኋላ የራሳችሁ አመቻችታችሁ በሆነ መያዝ ባለብሽ ቦታ ነው መያዝ አለብሽ እንጂ አሁን ተጠግተሽ እዛውም ደግሞ እዛው ቤት ያለ ልጅ የግድ ከለያስ ወይ ደግሞ ካላወራኝ ብላሽ ልጅቷን ጥመድ የምታደርጊያት ነገር አንቺም ደግሞ ጥሩ አይደለም። እንግዲህ እዛ ቤት ጠቅለው ከገቡ በኋላ እንግዲህ ያው ዴቭ ከዚህ በፊትም ያለው ነገር ተናግረዋል። እኔ ከሷ ምንም ፍቅር የለኝም ብለዋል። አዎ የለውም። ስለዚህ ይሄ ደግሞ ፍቅር የሚባለው ነገር እውር ነው እውር ነው እንዴ እኔ አይመስለኝም። እውር አይመስለኝም። ያ ያለ ከላይ ደግሞ እንዴት ነው የሚይዛቸው? ስለዚህ አዎ እሷ ይዟታል፣ እሱ ግን እምቢ አለ። ስለዚህ አንድ ሰው ማስገደድ አይቻልም እና እነሱ ቤት ተጠግተው ነው ያሉ። ከዛ ላይ ደግሞ አሁን ደግሞ ሌላ ጭቅጭቅ ሊያነሱ ነው። ኤልሳ ደግሞ ካሌብ የራሷ ማድረግ ትፈልጋለች። ይሄ ደግሞ ቤተኛውን በኩል ሆነ ሉሊትና ደልቲን ማጣላት ትፈልጋለች ልጅ ደግሞ በአሁኑ ጎበዝ ነች። ምንም ብትልጅ ልትጠያ አትጠይ ማለት ነው ከእሷ ጋር አንድ ያለችሽ እሷ ነች እናትሽም ሆን እንደምታያት ነች። ስለዚህ ያች ስትል ምንም ያላደረገችው ነገር የለም። እና ሄልሳ ያው ባልና ሚስትም ታፋታለች። አይደለም ያልተጋቡ ይቅርና የተፋቱ ራሱ ታፋተ ረሃው የተጋቡ ታፋታለች። ካሌብ ደግሞ ቅናትብን። አሁን ከዚህ በኋላ ካሌብና ያው ዴቭ ናቸው የሚያያዙት ማለት ነው ያው ሉሊት ምንም የምታውቀው ነገር ያለ አይመስለኝም። ያም ልጅ ደግሞ በፍቅር እንትን አይደለም የሚያያት የግድ ስለተጎዳች በጠገቧ መሆን ስላለበት ማገዝ አለበትን ነገር ላግዝ ብሎ ነው እንጂ ፍቅር ምናምን ይዞት አይደለም። እኔ ፍቅር አይዘኝም ብሏል ከዚህ በፊትም። ስለዚህ ደስ የምትለኝም የምትመቸኝም ሉሊት ነው ብሏል። ስለዚህ ሉሊትና ፍቅራት ሆን የእሷ ምግብ ነው የሚጣፍጠውም የእሷ ምግብ የእሷ እጅ ነው ብሏል። ልጅ ደግሞ እንደዛ ስትባል አትፈልግም። ያው በግድ በጠዋቱ ዛሬ ተነሳ የሆነ ፍርፍር ልትሰራ ይሆን አላውቅም። እንግዲህ ያው ድስትን ጥዳ ነበረ። ነገር ግን ሳይበስልም ኤልሳ መታ አስቆመቻት። ዴቢ፣ አንቺ ምግብ አይፈልግም ማን መሰራው ምግብ አይፈልግም። ስለዚህ ሉሊት የምትሰራው ስራ ነው ወይም ደግሞ የምትሰራው ምግብ ነው የሚጣፍጠው የሚወደውም፣ እንደዛ ነው ብላ ጭራሽ አናደደች። አጠጅ ደግሞ ምንም ቦርኮ ነገር ነች እና እንደዛ አይሆንም ብትልም ግን ከኋላ ለማመን ተገድዳለች። ያው ከተቀመጠበት ሄዳ ነው ጮህ። ለዴቭ ዴቭ የት ልትሄድ ነው አላት። እ እንደሰው መጮህ አልፈልግም። እዚህ ጋር ሰዎች አሉ፣ እንዴት ልጩህ? ምን አገባሽ? የትስ ብሄድ ብሄድስ ብሄድ ምን አገባሽ? ሁለተኛ እንዳታወሪኝ አላት። ስለዚህ አልፈልግም ማለት ነው። አንቺ ምን ፈልገሽ ነው? እሺ ያሰራሁት ለቁርስ ቁርሱ ራሱ አላት፣ አላልሰራም። መጣሽ ተውሽው ሳትጨርሽለትም ስለዚህ የተኛው ቁርስ ልትሰጪ ነው። እሱ ደግሞ አልፈልግም አለ አልፈልግም። አማርኛ አይደል እንዲ አይገባሽም። እን እንዲ ያው ይግባሽ እንጂ ስለዚህ ታይ እስካላችሁ ድረስ እዛ ቤት ያው በሰላም ኑሯችሁ በሰላም እንድትወጡ የሁላችን ምኞት ነው። ሌላው ደግሞ ያው ስለ ድንቁ ነው። ድንቁም በፖሊስ ቁጥጥር ስር ውሏል። ሲያስፈራራ ነበረ። አንዳንዴ የጌታም ጌታ አለው የሚባለው ነገር ይሄ ነው ማለት ነው። የጌታ ጌታ አለው እንዴት ዳትኛው አንድ መጽሐፍ ነው ኔ ሳነብ ያገኘው፣ ቴጌት አንጌት አለው የሚል እና አሁን እንደዛ ነው የሆነው። ማነው ድንቁ ማለትነቱን ድንቁ ነ። ስለዚህ ቀድመ አልማዝ ጉድ ሰራች። ነገር ግን አልማዝም መያዟን አይቀርም። ከዛ በፊት የሰራችው ወንጀሎች ሁሉም በድንቁ እጅ አለ መረጃዎች። ስለዚህ እሷ ስለቀደመችው ነው እንጂ እሱም ያን መረጃ ማቅረቡን አይቀርም። ስለዚህ አሁን ሉሊትም እፎይ ነው የምትለው፣ ለኤልቴም እፎይ ነው ስትለው፣ ምክንያቱም ስለሚያስፈራራቸው ምክንያቱም ልእልቲ ካላገባው አገባታለሁ፣ ወደደችም ጠላችም፣ ወደሽ ጠላሽም ሚስቴነች ብለዋል፣ ባለፈው ተናግረዋል። ስለዚህ ሚስቱ ሳትሆን ያው እስር ቤት ገብተዋል። ከዚህ በኋላ ምን እንደሚውጠው አላውቅም። አሁን በዚህ በዴቭ ሉሊትና ልእልቲ ሊጣሉ ነው መሰለኝ። በነገራችን ላይ ሉሊት ፍቅር ያላት የካሌብ ነው። በአንዳንድ ቤሱ የሆነ ቦርኮ ነገር ነው እንጂ ሊጥ ነገር ነው አይገባውም እንጂ ፍቅር ያለው ከእሱ ጋር ነው ነገር ግን አይገባውም። ነገራቶቹ ሁሉ ባልሆነ መንገድ ነው የሚያየው። ያው ካራክተር ባህሩ ነው እንበለው። ጭራሽ ቤታቸው ድረስ መጣ መለ ያደርግ ነው። ኤልሳ በምታቀብለው ወሬ ነው። ዴቭና ዶሌት አንድ ላይ ከተቀመጡ ፎቶ አንስታ ነው ምትልክለት። ያንተ አትፈልገም ይኸው፣ አሳልፋ ዘጣችው። እንደው ቤቱም የተሸጠው ቤት በዴቭ አካውንት ነው ብላ ያው አቃጥራለች። ያ ደግሞ ተባለ ነገር ነው የሚሰማው፣ ያየ ነገር ሳይሆን ማለት ነው አንድ ላይ ሲያዩ ምናምን በቃ ነው ሊቀጥ ነው። እኔ በዛ አጋጣሚ ዴብን በጣም ነው ማመሰግነው። አንቺን አንቺ ምን ቤት ነሽ? ያው ከድርጅት ጎን ከተጎዳ ጎን ምክንያቱም ሁለቱም ስለተጎዳዱ ነው፣ ተመሳሳይም ታሪክ ስላላቸው ነው ሊያግዛ ተፈለገው፣ ባለፈው ሲያወሩ ከሰማቸው ማለት ነው። ስለዚህ ዴብን እንኳንም ከሷ ጋር ጎን ቆንክ፣ ወደ ፍቅሩ ባትሄድ ጥሩ ነው፣ ግን እየሄድክ ነው አዝማማ አለ። ካሌብ ደግሞ ያው ዝም ብለህ ምንድነው ጓጓ አትበል ማለት ነው። ጓጓ ማለት አያዋጣም። ጓጓ ማለት ትተህ መስመሮችን በትክክል ይዘሃቸው ሂድ ማለት ነው። ይዘህ ሂድ፣ የሆነ ቦታ ደርሳለህ። በትክክለኛው መንገድ ከሄድ ትክክለኛው ቦታ ደርሳለህ። አንዴ ዛ ቤት፣ እዛ አንዴ ዚ ቤት፣ አንዴ የዛ ወሬ እየሰማ የባሰ አእምሮሆም ትክክል አይሆንም። ስለዚህ ተው ለማለት ነው የምወደው። እባክህን፣ እባክህን ወሬ አትስማ፣ ያየኸው ነገር ብቻ ተናገረ። ሰው ዛሬ አይደለም ያልተጋባው፣ የተጋባውም እያፋታ ነው። የተጋቡም እየፋቱ ነው ማለት ነው። አሁን አልማዝ ስትያዝ ማየት ነው ናፈቀን። እስቲ ዛሬ በዚህ ሁለት ቀን ልትያዝ ትችላለች። ሰላማችሁ ይብዛ። ባይ ባይ